ሰላም አሌይኩም ወረህማቱላ ወበረካቱሁ። ይህንን መልእክቴን ለኡምራ ፓኬጅ አዘጋጆች አሁንም አድርሱልኝ። ምንድ ነው ሶስት መልእክቶችን በመሰረታዊነት ለእናንተ ላቅርብላችሁ። የመጀመሪያው ምንድ ነው ይህንን ስራ ስትሰሩ ተአቡድ ይሁኑ ወይም ደግሞ ኢባዳን ለማግኘት። ቢዝነስ ነው አውቃለሁኝ። ነገር ግን ቢዝነሱን ወደ ኢባዳነት መቀየር ትችላላችሁ አጅር እያገኛችሁ ሰውን በጥሩ ክድማ በመካደማችሁ ምክንያት ወላሂ አጅር ታገኛላችሁ። ብዝኒላህ አንድ ሙእሚን ማንኛውንም የሚያደርገውን እንቅስቃሴ ኢባዳን አከል ሲያደርገው ኢባዳዊ ሲያደርገው ያገኝበታል አጅር ያገኛል። በዚህ በለበስነው ልብስ በምንጎርሰው ጉርሻ አጅር እንደምናገኘው ሁላ ማለት ነው። ዋናው ንያ ነው። ስለዚህ ይህንን ነገር ይህን አድርጉት። ሌላኛው ትኬት በምቆርጡበት ሰዓት ላይ ጀማአው መዲና ላይም መካ ላይም ጀማ ሰላት ማነው ጁማ ሰላትን የሚያገኝበትን መንገድ ብታደርጉ፣ ይሄ ለመፎካከሪያ አይደለም። ሰውን ለማሳቢያ ብላችሁ ሳይሆን በቃ ሰው የተሻለ መቶ ሺህ ጁማ መካ ላይ አንድ ሺህ ጁማ ደግሞ መዲና ላይ እንዲያገኝ ብታደርጉ፣ ይሄም አጅር ያስገኝላችኋል፣ ያስመሰግናችኋል። ሶስተኛው ሶስተኛውና በጣም የሚያሳስበኝና የሚያስጨንቀኝ ነገር ምንድነው ታውቃላችሁ? ትኬት በሚቆርጡበት ሰዓት ላይ መሄጃ የሚሆን መምጫውን ሌሊት ባታደርጉት ምክንያቱም ሰው ቀኑ ሙሉ በስራ ሰውነቱ ይዝልና ሌሊት ደግሞ ጉዞ 10 ሰዓት ይሆናል ስለዚህ 10 ሰዓት ለመብረር ደግሞ 6 ሰዓት ቼኪን ይገባል መግባት አለበት ስለዚህ ስድስት ሰዓት ቼኪን ኤርፖርት ለመግባት ደግሞ ከቤቱ ሶስት ሰዓትና አራት ሰዓት መነሳት ይጠበቅበታል። ይሄ ማለት ቀኑ ሙሉ ያልደከመ ያላረፈ ሰውነት ሌሊቱ ሙሉ እንደገና ደግሞ ሳያርፍ በዛው ይቀጥላል ማለት ነው። ይሄ እንዳይሆን የስድስት ሰዓቱን የቀኑን ስድስት ሰዓት የቀኑን ሰባት ሰዓት ብትቆርጡና መሄጃውን መመለሻውም ይህም ብታደርጉና ኡማውን ከድካም ካላስፈላጊ ውጣ ውረድ ብትታደጉት እላለሁኝ። ይህንን መልእክት እንግዲህ እንደምትቀበሉኝ ተስፋ አደርጋለሁ። በቀናነት እንደምታዩልኝ ተስፋ አደርጋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።